መንግስት የማክሮ ኢኮኖሚ የተሟላ ማክሮ ኢኮኖሚ ማሻሻ ውስጥ በምንገባበት ጊዜ በመንግስትም በክቡር ጠቅላይ ሚኒስትራችንም ከፍተኛ ትኩረት ሰጥቶ በአጠቃላይ ሪፎርሙ ሲቀረጽ የዋጋ ንረት እንዲቀንስ ነው አንዱ ትልቁ የተቀመጠው ግብ የነበረው። በዛ አንጻር አጠቃላይ ኢንፍሌሽን አሁን ወደ 13 ፐርሰንት ገደማ ነው ያለው። ስለዚህ ኢንፍሌሽንን በመቀነስ ረገድ እጅግ በጣም ውጤታማ ነው ማለት ይቻላል። በተለይ ደግሞ መንግስት ምንም አይነት የቀጥታ ብድር ከብሄራዊ ባንክ ሳይበደር ነው የዚህን በጀት ዓመት እየጨረስን ያለ ነው። ይሄ ታሪካዊ ነው። ባይዘ ባለፉት ሰላሳ አርባ ዓመታት ታይቶ የማያውቅ ነው። መንግስት የበጀት ጉድለቱን ለመሸፈን በተወሰነ ደረጃ ቢሆን ከብሔራዊ ባንክ የቀጥታ ብድር ሲበደር ነው የነበረው። ዘንድሮ ምንም አይነት ቀጥታ ብድር ከብሔራዊ ባንክ አልተበደርንም። ገቢያችንን በማሳደግ የልማት አጋሮች የሚገኘውን ሀብት የበለጠ አሟጦ በመጠቀም እንዲሁም ወጪ አስተዳደራችንን በማሻሻል የተሰራ ስራ ነው ማለት ነው። ስለዚህ ይሄም የማክሮ ኢኮኖሚ ሪፎርሙ ትልቅ ውጤት ነው ማለት ይቻላል ማለት ነው። ይህንን በቀጣይ ለማስቀጠል በቀጣይ በጀት ዓመትም ታሳቢ ተደርጓል ማለት ነው። ሁለተኛው አዲስ ሞኔተሪ ፖሊሲ ነው። አዲሱ ሞኔተሪ ፖሊሲ እንግዲህ አዲስ የወለድ ተመን የሞኔተሪ ፖሊሲ የሚባል የወለድ ተመን በብሔራዊ ባንክ የሚወጣ አለ። አጠቃላይ ባንኮች የሚያደርጉት የወለድ ተመን እንቅስቃሴ በዛ ዙሪያ ያንን ታሳቢ ተደርጎ ነው የሚደረገው። ስለዚህ እሱም ሞኔታሪ ፖሊሲው ለዋጋ ንረት አስተዋጽኦ እንዳያደርግ በመቆጣጠር ረገድም ከፍተኛ አስተዋጽኦ አበርክተዋል ማለት ነው። ሌላኛው ምርታማነት ነው። በግብርና የሰራ ነው ስራ ውጤታማነት፣ በኢንዱስትሪ የሰራ ውጤታማነት፣ በአገልግሎት ዘርፍ የተሰሩ ያሉ ውጤታማነት እንዲሁም በማዕድን ዘርፍ በሁሉም የኢኮኖሚ እድገት ዘርፎች የተሰሩ ያሉ ውጤቶች ለአጠቃላይ ምርት በኢኮኖሚ ውስጥ እንዲጨምር በማድረግ ኢንፍሌሽንን በመቆጣጠር ረገድ ላይ የበኩላቸውን አስተዋጽኦ አበርክተዋል። ይሄ ሆኖ ግን የኑሮ ጫና ህብረተሰባችን ላይ በተሟላ ማክሮ ኢኮኖሚ ማሻሻ ምክንያት የሚመጣውን የተወሰነ ቢሆን ጫና ለመቆጣጠር እንዲቻል መንግስት አንደኛ የነዳጅ ነዳጅ ላይ እጅግ በጣም ከፍተኛውን ድጎማ ነው ያደረግ ነው በታሪካችን ዘንድሮ፣ እንዲሁም ማዳበሪያ ላይ ከፍተኛው ድጎማ አድርገናል። የደሞዝ ጭማሪ አድርገናል። በተለይ ደግሞ ዝቅተኛው የደሞዝ ተከፋይ ረገድ ነገር ላይ ከፍተኛ የደሞዝ ጭማሪ ነው የተደረገው። ይሄ የደሞዝ ጭማሪም የተደረገው የኑሮ ጫናውን ለመቋቋም እንዲያስችል የመንግስት ሰራተኛውን ለመደጎም ነው። ሌላ የዘይት አቅርቦት በመንግስት የልማት ድርጅቶች በኩል እንዲቀርብ አድርገን የደጎም ነው ነው የምንገኘው። ስኳርም እንደዛው በደጎማው የቀረበበት ሁኔታ ነው ያለው። የመሰረታዊ መድኃኒት አቅርቦት ደጎመናል ዘንድሮ ማለት ነው። ሌለኛው ከአስር ሚሊዮን በላይ የኢትዮጵያ ሕዝብ የሚጠቀምበት የከተማና የገጠር ልማታዊ ሴፍትኔት የሚባል ፕሮግራም አለን። ይህን ሴፍትኔት ልማታዊ ፕሮግራም ተጠቃሚዎችንም ወደ ስልሳ ቢሊዮን ብር በመመደብ ተጠቃሚነታቸውን ለማረጋገጥ የኑሮ ጫና በኢንፍሌሽን ጫና ለመቆጣጠር እንዲቻል መንግስት ከፍተኛ በጀት መድቦ ወደ ክልሎች ክፍያ የፈጸምንበትና በሁሉም የኢትዮጵያ ወረዳዎች ተግባራዊ የተደረገበት ነው ማለት ነው። ወደ ህብረተሰቡ የሚተላለፈው የፕሮዳክቲቭ ሴፍትኔት የሚከፈለው ገንዘብንም ደሞዝን ከፍ አድርገናል። የምግብ ለስራ ፕሮግራሙን ጨምረናል። እንዲሁም የላቪልሁድ የሚባለው የማህበረሰብ ኑሮ ሊደግፉ የሚችሉ የተለያዩ የልማ ስራዎች እንዲሰሩበትም ማድረግ ተችሏል። ይሄ በከተማም በገጠርም ነው። በከተማም ስራ እድል በመፍጠር ክህሎት በመፍጠር ዝቅተኛ ገቢ ያላቸው ማህበረሰብ ክፍሎችን በማደራጀት ስራ እንዲያገኙ በማድረግ ላይ ሞዴል ስራ ነው የተሰራው በአዲስ አበባ በሌሎች አካባቢዎችምና ስለዚህ በዚህ ደረጃ ተደጉሟል።